ከዛ በፊት ግን ብዙ ያስተዋወቅናቸው መረጃዎች ስላሉ ነገራችሁ። ዴቲንግ የሚለውን ቃል በደንብ በአማርኛ ጥራ የተባልኩኝ ነው። እውነት ነው፣ እቀበላለሁ። ተፈላላጊዎች ነው እኛ በብዛት የምንለው ኢትዮጵያዊ ስም ለመጥራት። ተፈላላጊዎችንም እናገናኛለን፣ እንቀጥላለን ማለት ነው። ስለዚህ ዴቲንግን ቀይሬ ያለው ታርም ያለው ባለቤቱን የገደለው የ ስልሳ ሁለት አመቱ ግለሰብ የፍርድ ውሳኔ ስለ ማግኘቱ ባለፈው ሳምንት ተናግረን ነበረ። በዝርዝር መረጃ ዛሬ እናቀርብላቸው በሰዓት እጥረት ምክንያት ነው ያላስተላለፍ ነው። አጭር ሰዓት ብዙ አንፈጅበትም። አድማጮች አስተዋውቀን ያው ጉጉት ላይ ከሆኑ ቢያንስ መናገር አለብን ብለን ስለምናስብ ነ ወደ ሌሎች ጉዳዮች ከዛ እንሄዳለን። እውነት ነው። ምናልባት ዛሬ በርከት ያሉት ጉዳዮቻችን ከደስታ ጋር የሚገናኙ ወይም ደግሞ ከምስጋናም ጋር ያለው ስሜት በጣም ደስ የሚል ስለሆነ በዚህ መሀል እንግዲህ ይህኛውን መረጃ ስታቀርብ ትንሽ ከበድ ይላል። ሆኖም ግን ሳምንትም የተላለፈ ጉዳይ ስለሆነ ዛሬም አድማጮች ወደ ቀጣዩ ሳምንት ማለፍ ስለሌለበት ይህም መረጃ ለእነሱ የምናደርስ ይሆናል። ምናልባት ትንሽ ከበድ የሚል አይነት ወንጀል ነው እና የፍትህ ውሳኔ ማግኝታል። በነገራችን ላይ ይህ የተፈጸመው ወንጀል ማለት ነው ሰባ ደረጃ አካባቢ በተለምዶ እየተባለ በሚጠሩ አካባቢ ነው። እንግዲህ ይህ ወንጀል የተፈጸመው ማለት ነው ተከሳሽ ዋለልኝ ወርጎ የስልሳ ሁለት ዓመት እድሜ ያላቸው አዛውንት ናቸውና እድሜያቸው የሚገፋ ነው። በዚህ እድሜያቸው ደግሞ አብራቸው በትዳር እንግዲህ ምን ያህል ጊዜ የትዳር አጋራቸው ልትቆይ እንደምችል አስብ። በመሀል ያፈሯቸው አምስት ልጆች አላቸው። አምስት ልጆችን ወልዳላቸው ለዚህ ማድረግ አብቅታቸው በርከት ያለም ደግሞ ህይወታቸውን በትዳር አብረው በፍቅር አሳልፈው ነው እንግዲህ ምነካቸው? በተባለበት አጋጣሚ እንግዲህ ባለቤታቸውን እንደገደሉና ለፍርድ ቤት እንደቀረቡም የተሰማው ማለት ነው። አንድ ምሽት ላይ እንግዲህ እኚህ አባት የ ስልሳ ሁለት ዓመቱ አዛውንት ተከሳሽ ዋለልኝ ወርቁ አምሽተው ይመጣሉ። እዛው ባለቤታቸው ሶፋ ላይ እንግዲህ እሳቸውን እየጠበቁ ባሉበት ሰዓት እንግዲህ ይህ የግድያ ወንጀል እንደተፈጸመባቸውም ነው የተሰማ ነው። የስድስት ልጆች እናታቸውን ወይም ደግሞ የራሳቸውን ባለቤት ማለት ነው እዛው በተኛችበት እንግዲህ ብርጭቆ ነው፣ በነገራችን ላይ በጣም በሚያሳዝን ሁኔታ ይህ ግድያ የተፈጸመው። ና ትንሽ ዘግነን የሚልም ነገር አለው አንዳንዴ እዚህ ደረጃ ላይ ተደርሶ በዚህ እድሜም እንደዚህ አይነት ህይወቶችን አልፈ ይህን ያህል ቁጥር ያለው ልጅም በመሀል ፈጥረ እንደዚህ አይነት ወንጀል ሲፈጸም ደግሞ በጣም ያሳዝናል። ና ግን በእንደዚህ አይነት እድሜ ላይ ደግሞ እስር ቤት ሀያ ሶስት አመት የሚያሳልፍበት ውሳኔ ተላልፎባቸዋል። ስልሳ ሁለት አመታቸው ነው። ቀሪ እድሜያቸውን ደግሞ ሀያ ሶስት አመት እንግዲህ ተፈርዶባቸው በጽኑ ስርዓትነት ማለት ነው በእስር ቤት እንዲቆዩ ተደርገዋል ማለት ነው። በጣም የሚያሳዝንም ዜና ነው። እንግዲህ እዚሁ አዲስ አበባችን ውስጥ የተፈጠረ ጉዳይ ነው። እኚህ የስልሳ ሁለት አመት አዛውንት እንግዲህ የስድስት ልጆች እናታቸውን የእስሳቸውን የትዳር አገር ገድለው እስር ቤት የገቡበት አጋጣሚ በትልቁ መነጋገሪያ ስለሆነ ነው። አንዳንዴ የጥሩ ዜናዎችንም ንም እናወራለን እንደዚህ አይነት ነገሮችም ሲወሩ ደግሞ ለመማሪያነትም እንደዚህ አይነት ውሳኔዎች ሀያ ሶስት አመት እንግዲህ በዚህ እድሜ የተፈርዶ በእስር ቤት ስገባ አንዳንዴ ምን ያህል አስቸጋሪ ጉዳይ ቢገጥም ነው ቀድመ መጠንቀቅ፣ እንደዚህ አይነት የልጆችን እና የትዳርን ነገር መጠበቅ፣ እንደዚህ አይነት ወንጀሎች መጠበቅ የሚቻልባቸው ብዙ አማራጮች እያሉ እንደዚህ አይነት ስሜታዊነት የተሞላበት ውሳኔ በአንዱ ስም ለብዙዎቻችን መልካም ነው ብለን እናስባለን። ለማንኛውም ግን ይሄ ጉዳይ ግለሰቡን እኛ አነጋጋሪ ይሆናል። 23 ዓመት ተፈርዶባቸው በዚህ እድሜያቸው እስር ቤት ገብተ። አድማጮቻችን ከምናቀርባቸው መረጃዎች ብዙ ትምህርቶች እንደምታገኙ ተስፋ እናደርጋለን። ፕሮግራማችን ሰዓት በጣም እየሄደብን ስለሆነ ነገሮችን ለማፍጠን እንሞክራለን። ከይቅርታ ጋር አድማጮቻችን፣ ትልልቅ አቅም ያላቸው ድርጅቶች ብዙ ነገር ያደርጋሉ። እኛ እንደ ጋዜጠኛ ምንም የሚጎልብንም ነገር የለም። ለሶስት ዓመት ፕሮግራሙ በበቂ ሁኔታ በአድማጮች ድጋፍ በራሳችን ጥንካሬ በፈጣሪም በረከት ጥሩ ደረጃ ደርሷል። በዓለም አቀፍም ደረጃ ትልቅ ተሰሚ ፕሮግራም ነው። ድርጅቶች እዚህ ጋኔ ከግለሰቦች የበለጠ አስተዋጽኦ ማድረግ አለባቸው ያምናለሁ። በግል ላይ ደስ የሚለው እሷ ተናገረች፣ ህብረተሰቡ ይሰማታል። እኛ መሀል ላይ የሆነን አገናኝተን መልካም ነገር እንዲፈጠር አድርገናል፣ እናደርጋለንም ወደፊት ንም ስለዚህ ድርጅቶች ግን ቢመጡ በጣም በትክክል ኃላፊነት ህብረተሰቡ ሊያደንቃቸው የሚገባው በእንደዚህ አይነት መንገድ ምርቶቻቸውም የሚተዋወቁላቸው እንደዚህ ቁም ነገር ሲያደርጉ ነው እንጂ ከብርቻቻ ብቻ ላይ ማተኮሩ ምንም ለውጥ የለው። እና ይሄ ነገር እንዴት ያዩታል ሰው ኢንተርናሽናል ኮሚኒቲ ውስጥ የሚሰሩ ሰውነት እና በዚህ አጋጣሚ የሚታዘቡትን ነገር ነው። እኔ ከላይ እንደተናገርከው አንተ የኢንተርናሽናል ድርጅት ውስጥ ነው። እነዚህ ሰዎች በዚህ ጊዜ የአፍሪካ ኢኮኖሚ ምናምን ኢኮኖሚ ምናምን ኢኮኖሚ ይባላል። እነዚያ ሁሉ የትኛውን ህብረተሰቡ ነው የሚረዱት? የትኛው ህብረተሰብ ነው የተጎዳው? ሰው እኮ እናንተ ጋር የሚመጣው ህይወት የሚቀየርበት ቦታ ነው። ድርጅቶች ወደዚህ መምጣት አለባቸው። ኃላፊነታቸው እንደ ኢትዮጵያዊነታቸው ድርጅት የከፈቱት ኢትዮጵያ ውስጥ ነው። ንብረት የሚያገኙት ኢትዮጵያ። ኢትዮጵያን መርዳት ማለት ከእግዚአብሔርን በረከት ማግኘት ነው። እርዱትም አላላቸውም። ችግራቸውን ተናገሩ መቶ መጥቶ ግን በእናንተ ተዋውቀው ድርጅታቸውም ተዋውቀውላቸው እነዛም ሰዎች ተጠቃሚ ሰውን ደግሞ ሁሉም ነገር ኢትዮጵያዊነት ማለት ያ ነው። ኢትዮጵያዊነት በአንድ ድርጅት ውስጥ የሚኖር አይደ ኢትዮጵያዊነት አንድ ድርጅት ማለት አንድ ኢትዮጵያዊ እኮ ነው። አንድ ኢትዮጵያ ውስጥ የሚኖረው እነዚያ ሰዎች እንርዳቸው፣ ድርጅቶ ወደዚህ ይሄ በግለሰቦች ባለ ኪስ የሚሟላ ነገር አይደለም። ዛሬ አለምሰገድ ወይ አብይ የተወሰነ ኮንትሪ ታደርጋችሁ የተወሰነ ደረጃ ትሄዳለህ። ከዛ በኋላ ግን ትቆማላችሁ። ቢኮዝ እናንተን ግን አንድ የሆነ ድርጅት ቢያግዛችሁ፣ ሞራልም አለ፣ ጠንካራውም አለ፣ አቅማችሁንም እንትን ይላል። ድርጅቱም ትልቁ ትርፉ የህሊና እርካታ አለው። አድቨርታይዝ የሚደረግልህ የማናቃው ድርጅት እኮ በእናንተ እንሰማዋለን። ይህን ፕሮግራም የሚሰማው ሰው ጥቂት ሰው አይደለም። ወርልድ ዋይድ ነው የሚሰሩት። ወርልድ ዋይድ ማለት ኤቭሪባዲ የሚደውለው እናያለን፣ የሚሰጠውን ድምፅ እንሰማለን። አሉ አይደለም እኮ በቀጥታ ላይፍ ገብቶ ሲናገሩ እነዚያ ሰዎች ተከታታይ ናቸው። አሜሪካን ውስጥ ያለ ሰው ሰዓት ባጠረበት ጊዜ እየኖረ ሰዓት ሰጡ እናንተን ከሰማ ይህ ትልቅ ነገር ነው። እናንተን በረከት አገኙበት እነሱም ጥንካሬ ያገኙበት፣ ችግር ያለበት ሰው ችግሩ ይዋገርለት። እግዚአብሔር ኢትዮጵያን ይባርክ። ይባላለሁ ከአሜሪካ ነው የምደውለው፣ ከለንደን ከካናዳ ነው የምደውሩ። ከሆላንድ ከኔዘርላንድ። እሺ አመሰግናለሁ። አዲስ አበባ ከውጭ ነው ከሩባገ ሰላም፣ ወደ ሀገር ቤት ተመልሳለች። ኢትዮጵያ ሀገሯን ረግጣለች። በጣም ትልቅ ደስ የሚል ነገር ነው። ሕይወቷ ከዚህ በኋላ እንደምንም የተሻለ እንዲሆን አድማጮች ከፍተኛ የሆነ ትብብር ማድረግ አለባችሁ። እኛን ተማምና ስለመጣች ከልጃም ደግሞ እንደዚሁ አሁን ያለችበትን ሁኔታ ስናይ በጣም ደስ ብሎናል። ቢያንስ የመንፈስ ትንሽ የመረጋጋት ነገሮች ይታያሉ። የልጃም ነገሮች ስለ ሞሉላት የተወሰነ ፌርዌይ ትምህርት ቤት ባለቤቱ አቶ ካሳሁን ከልብ ከልብ ነው የምናመሰግነው። ምክንያቱም የዩኒፎርም የደብተር አጠቃላይ የሚያስፈልጉትን ወጪዎች ሙሉ ለሙሉ ይሸፍናለሁ ብሏል። የአንድ አመት ሙሉ ክፍያ ትምህርት ቤቱን ደግሞ የፈጸመችልን የእንግሊዝ አድማጫችን ከልብ ነው የምናመሰግነው። ያው ስሟም እንዲጠቀስ አትፈልግም፣ ግን እዛ ላይ እንድታመሰግናት አድርገናል። ይህም ይመስላል ተፈላላጊዎች፣ ዛሬ የሁለተኛ ዙር የሀምሌ ሁለተኛ ዙር ትናንትና ተጠናቋል ሙሉ በሙሉ። ከገነት ሆቴል ጋር የነበረንም ቆይታ በዛው ተጠናቋል። አመስግነናቸዋል። ወደ በኋላ ላይ ደግሞ እነሱንም እናመሰግናቸዋለን። በድምፅ ኃላፊው አቶ ገብረ ኝቶ ስነ ድምፅ እናሰማለን። በተጨማሪ ግን አድማጮቻችን በቀጥታ ወደ ለንደን ስቱዲዮ ለመሄድ ጥረት አድርገናል። አሁን ካለው የመረጃውን በጥሩ ድምፅ ከማቅረብ አንጻር ባልደረባችንም በደንብ ልናገኛ ስላልቻለ ግን የተለያዩ መረጃዎችን በሚቀጥለው ፕሮግራም ሚዛ እንደምትመጣ እርግጠኛ ነኝ። ስለዚህ ባለችበት አድማጮች ያው ሰላም ብሏታል፣ እኛም ሰላም ብለናል። አይተ ሳምንት የነበራት ከፍቅር ቀጠሮ ጋር ያሳለፈችው ጊዜ በጣም አድናቆት ተችሮት ነበርና ቢቢሲ ቅርብ ስለሆነ ዴቲንግ ተፈላላጊዎችን በተመለከተ እናስተዋውቃለን። በተጨማሪ የረጅም ጊዜ ፍቅር ቀጠሮ ፕሮግራም አድማጮች ጥያቄ ነበረ። አንድ ጉዳይ ተመልሶላቸዋል። በመሀላችሁ ሴት ያስፈልጋል የተለያዩ ጉዳዮች ሲሉ ነበረ። የፍቅር ቀጠሮ ፕሮግራም አወዳድሮ ስራ ማስታወቂያ አውጥቶ ነበረ። ከዛ በኋላ ግን እሳት ላሴች ምርጥ አሪ ምርጥ ቤተልሔም ባህራን ትባላለች። ከሚቀጥሉ ፕሮግራሞቻችን በኋላ ወደ ስቱዲዮ በይፋ ትቀላቀለናለች ማለት ነው። ምናልባት ከዚህ በፊት በአጋር አብረውን ሲሰሩ የነበሩት ሁለት እንስቶች ይታወቃሉ። አይባሉም ሰሩ ሳይሆን አፓረንቶተው መጥተው ሄዱ ነው። ለማንኛውም ሲመጡ ከነበሩት ጥያቄዎች መካከል አግብተዋል፣ እንዲህ ነገር ነበረበት እና ሲመዘገብ የፍቅር ቀጠሮ አድማጮች የፍቅር ቀጠሮ አድማጮች በተለይ ደግሞ ወንዶቹ እንግዲህ በዚህ ፕሮግራም ላይ የሴት ድምጾች መስማት ይፈልጉ ነበር። ያው ከቀጣይ ሳምንት ጀምሮ ምላሹ ተገኝቷል ማለት ነው። እንግዲህ አዲስ አበባ በሚቀጥለው ሳምንት ሳይሆን የመዘጋጀት የሚባል ነገር አለ። ፌንት ራሱ ልታደረግ ነበር የፍቅር ቀጠሮ ላይ እንደሚገባ ስለዚህ ያንን ከሆስፒታል ካገገመች በኋላ እናስገበዋለን። ሁለት ሰዎች ብቻ በተከታታይ ላስተዋወቅ። ከኢትዮጵያ ውጭ የሚኖሩትን ግን እዚህ ካሉ ኢትዮጵያውያኖች ጋር የራሳቸውን በመጋባት ለሚፈልጉ ወይም መተዋወቅ እንዴት የሚለው በቃ ለትዳር ለሚፈላለጉ ፊት ለፊት በመገናኘት ባጭሩ የኮድ ስሙ ኤቢሲ ሶስት ነው። አብዛው ኤቢሲ ብሎታል። ትሬዲንግ ኤቢሲ ይባላ። ሌኮርስ እንዳቀጥል ፆታዋ ሴት ናት። እድሜዋ 30 ነው። ቁመቷ አንድ ሜትር ከ65 ይረዝማል። ክብደቷ 67። ሃይማኖት የእስልምና እምነት ተከታይ ናት፣ ሙስሊም ናት። የትምህርት ደረጃ ስራ ክፍል ጨርሻለሁ። የስራ በግል ነው ብላለች። የምኖርበት ሀገር ጀርመን ሀገር ነው። ሙሉ ጤነኛ ነኝ። የምፈልገው ከኔ እድሜ በላይ የሆነ ጥሩ አስተሳሰብ ያለውና በተለይ ደግሞ በእምነቱ ጽን የሆነ ሰው ብላናለች። የጀርመኗ አድማጫችን ሴት ሙስሊም። ከዛ በተጨማሪ ግን ካስተዋወቅናቸው እስካሁን ምራጭ በደንብ አላገኙም፣ ነገር ግን ብናስተዋውቃቸው ድጋሚ ያገኛሉ ብለን የገመት ናቸውን አንድ ሰው ልናገር። የኮድ ስሙ ቅርታ፣ አድማጮቻችን ፍለጋ ላይ ነን። ተገኝቷል። የኮድ ስሙ ቢ ነው እድሜው 41 ነው። ከለሩ ቀይ ነው። 1 ሜትር ከ75 ይረዝማል። ኦርቶዶክስ ነው። የ12ኛ ክፍል ትምህርት ጨርሻለሁ ብሏል። አውሮፓ ውስጥ ነው የሚኖረው። ከዚህ በፊት አግብቼ ነበረ ያው ልጅም አለኝ፣ ግን በጣም በጥሩ ስነ ልቦና መልካም ህይወት መጀመር እፈልጋለሁ ብሎ ልኮልናል። የሚፈልጋት ከ25 ከ32 ዓመት የሆነች ቀይ ቆንጆ ብትሆን ደስ ይለኛል። መልካም ባህሪ ያላት ብትሆንም የበለጠ በጣም ደስ ይለኛል። አስተዋውቅኝ ከተግባባን ወደ ሌሎች ነገሮች መሄድ እንችላለን ብለዋል። ሁለቱም ብቻ ሰዓት ስለሌለ ነው አድማጮች፣ ወደ በኋላ ላይ ለመቀጠል እንሞክራለን። በቀጥታ ግን የሰላምን ኢትዮጵያ ለዘላለም ትኖር፣ ኢትዮጵያ ለዘላለም ትኖር፣ ኢትዮጵያ ለዘላለም ትኖር።